ሰላም እንደምን አላችሁ። እኔ ጀርመን ሃሮራ ላይ ይባላለሁ። የናም የውያ መጽሐፍ ጸሐፊ ነው። በቀደመው ቪዲዮ ስለ ሶናንዱራ የጤና ጉዳይን በተመለከተ በጥቂቱ አንስቻለሁ። ሶናንዱራ እንግዲህ ቀደም ብዬ እንዳልኩት የጤናና የደህንነቱን ጉዳይ የሚመራ ነው። የጤና ውራውሪች ያለው የደህንነቱን በተመለከተ ደህንነት ማለት ምንድን ማለት ነው ብለን ስንጀምር፣ ደህንነት ማለት ሰላም ማለት አይደለም። ደህንነት ማለት ደህና መሆን ነው። ደህና መሆን ማለት ደህና ወጥቶ ደህና መግባት፣ ደህና ተኝቶ ደህና መነሳት። ደህንነትን በተመለከተ አደጋዎች አሉ፣ ግጭቶች አሉ። እዚህ ጋር ነው ሰላም የሚለው የሚመጣው። ሰላም በደህንነት ውስጥ ያለ ነው እንጂ ደህንነት በሰላም ውስጥ ያለ አይደለም። ሰላም እያለም ሰው ደህና ላይሆን ይችላል። ምንድነው አደጋ ሊደርስበት ይችላል። መንገድ ወጥቶ አደጋ ሊደርስበት ቤት ውስጥ ሆኖ ወድቆ ሊሰበር ይችላል። ደህንነት ማለት ይሄ ነው። ግጭት ሊኖር ይችላል። መደባደብ ሊኖር ይችላል። መገዳደል ሊኖር ይችላል። ይህ የደህንነት አንዱ ፓርት ነው። ስለዚህ ታዲያ የምናገናኘው ካላችሁ ሶናንዱራ ይህን የጤንነትና የደህንነቱን ፓርት በሚገባ የሚቆጣጠር ነው። በነገራችን ላይ እነዚህ ሶስቱ ፒላሮች ለአርማዶ ሶናንድራ እና አንሞሪያድ ያልኳቸው ልክ እንደ ዲፓርትመንት ልትወስዷቸው ትችላላችሁ። እንደ አንድ ተቋም ሶስት ዲፓርትመንቶች፣ የክፍያና የውድድርን አለም የሚመራ ዲፓርትመንት፣ የጤናና የደህንነቱን ስርዓት የሚያሳልጥ ሌላ ዲፓርትመንት፣ አንሞሪያድ የሚባለው ደግሞ የፍትህና ማህበራዊ ጉዳያችንን የሚያሳምረው ሌላኛው ዲፓርትመንት ነው። ስለዚህ ደህና መሆን በራሱ ደህና ወጥቶ ደህና መግባት፣ ደህና መዋል፣ ደህና ማደር፣ ከግጭት ከአደጋ ከመሰናከል ከስብራት ለመከላከል ሰው ምን መሆን አለበት? የሙያዊ መሆን አለበት። ታዲያ ለምን እስካሁን ነው ሁላችን፣ አብዛኛው ሰው የዓለም ህዝብ ደህና ያልሆነው ለምንድን ነው? ህጋዊና ሳይንሳዊ ስላልሆነ ነው። ብዙ መንገዶች አሉ፣ ብዙ የመፍትሄ አካሎች አሉ እነዛን እየዞርን አለን፣ ግን እኛ ደህና አደለን። ለምሳሌ አደጋ አለ፣ ለምሳሌ ስብራት አለ፣ ለምሳሌ ግጭት አለ፣ ለምሳሌ ጦርነት አለ። ሰው የውያዊ ሲሆን በጦርነት ውስጥ ደህና መሆን ይችላል፣ በጦርነት ውስጥ ማትረፍ ይችላል፣ በጦርነት ውስጥ ራሱ መትረፍ ይችላል። እንዴት? ህጋዊና ሳይንሳዊ ሲኮን ህጉና ሳይንሱ ምንድነው? በዚህ በመጽሐፍ ውስጥ በሚገባ ተብራርቷል። ይህን መከተል ነው። በተነገረን በሰማነው በለመድነው ካልተጓዝን በስተቀር መንገዳችንን ከቀየር ደህና ሁነን ደህና ሁለን መግባት የምንችልበት መንገድ አለ። ሶስተኛው ምሰሶ በዚህ በመጽሐፈ ነህምያ ውስጥ ያለው ለእያንዳንዳችን የሚጠቅም፣ የሚጠቅም ብቻ አይደለም። ወደንም ጠላንም ታች የሚያደርገን በኑሯችን፣ በህይወታችን ላይ ተጽዕኖም ውበትም የሚያመጣው ምንድን ነው ፍትህና የማህበረሰብ ጉዳይ ፍትህና ማህበራዊ ጉዳይ ፍትህ ምንድን ነው ያው እንደሚታወቀው ፍትህ ከምን ጋር የተገናኘ ነው ከግፍና ከበደል ጋር የተገናኘ ከወንጀል ጋር የተገናኘ ነው ሰው ግፍና በደል ሲፈጸምበት ፍትህን ይፈልጋል ሰው ሲጎዳ ሲካድ ሲገፋ ፍትህ ከወዴት ይምጣ ብሎ ይፈልጋል የሚገርመው ነገር እኛ የለመድነው እስካሁን ድረስ ፍትህ የምናገኘው ከማህበረሰብ ህግ ነው። ከማህበረሰብ ህግ ማለት ለምሳሌ ፖሊስ፣ ፍርድ ቤት፣ ዳኛ የመሳሰሉት እዛ ሄደን አቤት እንላለን። ምን አልባት ወንጀል የተፈጸመበት ተፈርዶበት ወንጀል የፈጸመው ነፃ ሊወጣ ይችላል። በዚህ ጊዜ ፍትህ ይጓደላል። ሰው ሳይሄድ ሳይነካ ግፍና በደል ሊፈጸምበት ይችላል። ቤቱ እያለ ግፍና በደል ሊፈጸምበት ይችላል። አብዛኛው ላይፋችን በመተማመን ውስጥ የተሳሰረ ስለሆነ ሰው ክህደት ሊፈጸምበት ይችላል። በዚህ ጊዜ ምንድን ነው መፍትሄው? የማህበረሰብ ህግ ካልፈታው ፖሊስ ካልፈታው ዳኛ ካልፈታው ምንድነው መፍትሄ የሚሆነው ለሚለው ጥያቄ ይህ መጽሐፍ በሚገባ ይመልሳል። ዳኝነት በዚህ መጽሐፍ ውስጥ አለ። ፍትህ በዚህ መጽሐፍ ውስጥ አለ የናሙያ ሁለንተናዊ ህግ መገለጫ ዋነኛው ነገር የፍትህ ሰረገላ ነው የሚለው ጉዳይ ነው ስለዚህ ፍትህን በተመለከተ ሰው በራሱ ፍትህን ማስፈን ይችላል ዳኛው ፍትህ ካላሰፈንለት ሰው በራሱ ፍትህን ማስፈን ይችላል መንገዱ አለ ሳይንሳዊ ሳይንሱ አለ በዛ መንገድ ሰው በራሱ ፍትህ ማግኘት የሚችልበት መንገድ አለ። ምክንያቱም ሳይንስ ስራ እንትን ነው መሳሪያ ነው። ህጉ ደግሞ ህጋዊነትን ሰው ካረጋገጠለት ሳይንሱ ደግሞ ማከናወን ይጀምራል ማለት ነው። ይሄ ለምንድነው የሆነ ካል ካላችሁ ማንኛውም ሰው በምድር ላይ ሲኖር ሙሉ መብት አለው። እንዲገፋ፣ እንዲበደል፣ እንዲካድ በሌሎች ባህያለኖች ወይም በጎልበተኞች ግፍና በደል የተፈጸመበት እንዲኖር የተደመደመ ነገር የለም። ሜላል መጽሐፈ ዮህያ ሰው ከራሱ በቀር የሚያድነው ወይም የሚታደገው ማንም የለም። ቢኖር ኖሮ ብዙዎች በግፍና በበደል ባልተሰቃዩ መከራቸውንም ባላዩ ነበር። ሰው ዮህያዊ ሲሆን ሀሳባዊና ምክንያታዊ ከመሆን ቢጀምር ግፍና በደሎችን ማስቆም ደግሞ ፍትህን ለራሱ መስጠት የሚችልበት ስርዓት እንዳለ ይህ መጽሐፍ በሚገባ ያስረዳል።